ችግር የለውም። እሺ ተረጋጋ። አሁን አንቺ የመጣሽበት አላማ ይሄን ማውቀው ስለምትለው ነገር ምንም የማውቀው ነገር የለም። እኔ የመጣሁበት ፍቅርን ፈልጌ ቤተሰብን ፈልጌ እንጂ ሌላ ነገር አስቤ አልመጣሁበትም። በምን አባወቅ

ዳዊትና እንግዲህ የሉሉ አክስት መረጃ እንደሚያስተላልፉ ወደ መስፍን ጋ መለብ መረጃ እንደሚወስዱ አብሮት የሰሩ እንግዲህ የገዛ ዘመዱ እየተባለች እንግዲህ እህታቸው እህታቸው ከእህታቸው እኩል የሚያዩት አክስታቸው ማለት ነው። የሉሉ የአባቱ ልጅ ማለት ነው። የአባቱ ወንድም ልጅ ማለት ነው እንግዲህ ሄዳ የመስፍን መረጃ ያስተላለፈች ትናንትና አይታችኋል። እንግዲህ ከአራቱም አንዱ የእኛ ሚስጥር የወሰደ ነው ብሎ ነበረ። እንግዲህ ብዙ ነገር ትሰማላችሁ ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም። ክርስቲያነቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ አንድነት ፍቅር እያምጣልን እንላቸዋለን። እንግዲህ ረመዳናችንም በሰላም እንፍታው፣ ክርስቲያኖቶችም ጾማችሁም በሰላም ፍቱት ማለት ነው። ሁላችንም ለአገራችን ያብቃን። እንደዚህ አይነት ነገር ደግሞ አብሮ የበላ አብሮ የጠጣ እንግዲህ፣ ዝምድና ማለት ትልቅ ነገር ነው፣ ስጋ ማለት ነው። ያ ሰው ደግሞ መልሶ ራሳችሁ ሲነክሳችሁ ምን ይመስላችኋል ማለት ነው። እንግዲህ የሉሉ ቤተሰቦች በጣም ነው፣ በጣም የሚያሳዝን ሉሉ የደረሰበት ነገር በጣም ያሳዝናል። በጣም ማለት ነው ወገኔ ናቸው፣ እህቶቼ ናቸው፣ ዘመዶቼ ናቸው ብሎ እያስጠጋቸው መልሶ ደግሞ ራሱን ይነክሱታል ማለት ነው፣ ራሱን ይበሉታል ማለት ነው። እና በጣም አስገራሚ ነገር ማለት ነው። እንግዲህ ትናንት የተያዘው ዳዊት የሚባለው ትናንት አይታችኋል፣ ትናንት ተይዞ ነበረ። እሱ ደግሞ ያው ጉድ ወጣ ማለት ነው። እሱም እንደዚህ መረጃ ያስተላለፈ እሱ ደግሞ መልሶ ሌላ ሰው ጠቋመ ይላቸዋለሁ የወላችሁ በጥቋመ በጥቋመ እንዳለ እንዳለ የተያዙ ነው ማለት ነው። እውነት የዚህ ቤተሰብ ማለት ነው በጣም የሚገርምና የሚያስገርም የሚያሳዝን ነገር ነው ያለው ማለት ነው። እንግዲህ ታሪኩ እንዲቀጠለ ነው ማለት ነው እንደ የቀጠለ ነው ማለት ነው። የዚህ ሰውየው የሉሉ ቤት ገብታችሁ ታሪኩ ስሰሙኝ ማለት ነው ወላሂ ከማን ነው የምኖረው፣ ከማን ነው ስነው፣ እንደው ምስጥሬንም የምነግረው ቢቸግረኝስ፣ ምንም ቢቸግረኝም ባይቸግረኝም ለማን ነው? አንዳንዴ እንግዲህ የሆነ ነገር እንትን ሲላችሁ ሰውን ታማክራላችሁ፣ ባዳ ይቅርና ዘመድ ራሱ ማለት ነው። አሁን ደግሞ ዘመድ የማይታመንበት ጊዜ መጣ፣ ባዳውን የማይታመንበት ጊዜ መጣ። አሁን ይሄ ልጅ ሊገሉት የፈለጉ፣ እንደገና አሁን ሊገሉት ሴራ እየሰሩ ነው ማለት ነው። ሉሉ ሊገሉት ያው በስንት መከራ ተርፎ የነበረ አሁንም ደግሞ ሊገሉት፣ አቶ መስፍን ያስተባበረ ነው ማለት ነው። እነሱ ግን ብዙ ነገር ስላረገላቸው ሉሉ የእነሱ ብዙ ነገር ስለጠቀማቸው ሊገሉት አልፈለጉም፣ ሊገሉ አልፈለጉም ማለት ነው። ግን መስፍን አቶ መስፍን የሚባለው ሰውዬው ኃይለኛ መሆኑን ሰው አስገድዶ እንደሚደፍር ሰው አስገድዶ በብር እንደሚያታልል ሰው እንዲያስገድል የሚያደርግ ሰውየው ነው። በጣም እንግዲህ አክስቱ ተደርሶባታል። የገዛ አክስቱ እንግዲህ አቶ ዳዊት የሚባለው ቤቷን ቤቱን ይዞ ሉሉን ቤቱን ይዞ ሄደ። ቤቱ ሉሉ ደግሞ ማመን አላ አቃቶ ማለት ነው የኔ ዘመዶች እንደዚህ ነገር አይሰሩም፣ የኔ ዘመዶች እንደዚህ ነገር አያደረጉም ብሎ እንግዲህ እንደራሱ እንደራሱ ሆኖ ማለት ነው ተናገረ ማለት ነው። እርግጠኛው ማለት ነው። ግን እውነቱ ሄዶ ሲያገናኘው ከአክስቱ ጋር ሄዶ ቢሮ ሄዶ ሲያገናኘው ደነገጣ ማለት ነው። አንቺ እንዴት እንደዚህ ታደርጋለሽ የገዛ ስጋዬን? ብለው እሷም ደግሞ ከቤተ እኔ እንዳረ ከእናቱ ጋር የእናቱ ስለ እናቱ እንግዲህ ጥል አለባት መሰለኝ። ስለ እናቱ ምናም ስታወራ ስለ እናቴ ደግሞ እንዳታወሪ አላት ማለት ነው። እንግዲህ ቤተሰቦች፣ እኔ እኔ የምለው ማለት ነው። ምን አይነት ጊዜ ነው? ምን አይነት ዘመን ነው የመጣው ማለት ነው። እንግዲህ ልቦና ይስጣችሁ። አላልቦና ይስጣችሁ። እውነት ጥሩ መንገድ ይምራቸው ማለት ነው። ምንም ማድረግ አይቻልም። እንደዚህ የራስ ዘመድ የወላችሁ እናንተ ክፉ አትስሩ ማለት ነው። ሰው ክፉ ካንሰራ የሰራው እጁን ያገኛል ማለት ነው። እጁን ያገኛል ማለት ነው። አሁን ይሄን ልጅ ክስቴ ልጅ ናት እህቴ ናት ብሎ እንደዚህ አይነት ትሰራብኛለች ብሎ በምንም በፍጹም አላሰበም ማለት ነው። ግን እሷ ከውስጥ ውስጥ ሄዳ ተመስፍን ጋር እየሰራች መረጃ እያቀበለች አንዳንድ የቤት ምስጢሩ እንግዲህ ዘመድ ናት፣ የቤት ምስጢር ሁሉም ነገር ታውቃለች ማለት ነው። ወስዳ የነሱ እያቀበለች፣ እነዚህ ሰዎች እንግዲህ መራራቅ ጀመሩ ማለት ነው። መራራቅ መራራቅ መጣ። ከዛ ደግሞ ያው ለማስገደል ማለት ነው እንግዲህ፣ ልታስገድለው ይህንን ይህን ሁሉም የምሰራው ሴራ፣ ልታስገድለው ይህን ይህን ሁሉም ስራ እየሰራች ነው መሆኑን ተረጋገጠ ማለት ነው። ዳዊትም ደግሞ ያይታችኋል እንግዲህ፣ ይህንንም ብዙ ነገር ሰርቶለት ብዙ ነገር አድርጎለት እሱም እንደዚህ ሊያስገድለው እንደፈለገ እንግዲህ አይታችኋል ማለት ነው። ምን አይነት ዘመን ነው ያለ ነው? ምን አይነት ጊዜ ነው ያለ ነው? ምን አይነት ሰዓት ጊዜ ነው ያለ ነው? እንግዲህ ሉሉ በጣም ነው የሚያሳዝነው፣ እውነት በጣም ያሳዝናሉ ማለት ነው። የደረሰበት ችግር ጉዳይ ችግር ሲናገር ደግሞ እንደሚያስገድለው መስፍን፣ ሁሉም እነሱ ሁሉም ሚስጥር ያውቃሉ። ሌላዎቹም ብዙ አሉ፣ ብዙ ብዙ እነሱ ብቻ አይደሉም። ገና ግን ጉድ ሊወጣ ነው። ገና ጉድ ሊወጣ ነው። መስፍን ያለበት ቦታ ደግሞ አንዱ እናገራለሁ ብለዋል። እንግዲህ መስፍን ሊገኝ ነው እንደሚገኝ እንደሚያዝ ደግሞ ጸሎት አድርጉ ማለት ነው። ዱአ አድርጉ ማለት ነው። ጣክስቱ ግን ልትናገር አንፈለገችም። ያለበት ውጭ ሀገር ነው ሄደው ብላ የወላች ውጭ ሀገር ነው ሄደዋለች። ግን አንዱ ደግሞ የወላች ወሬኛ ተወረኝ በዛ በዛ ወጣባቸው። አንዱ ደግሞ ምን አለ መስፍን ያለበት ቦታ እኔ አገናኝሃለሁ ብሎታል ማለት ነው። እንግዲህ ነቂ ደግሞ መስፍን ተይዟል በሚባለው ነገር ንሰማን ልልላችኋለሁ። እንግዲህ ቪዲዮን ከወደዳችሁ ሼር ላይክ፣ የዚህ ሰውየው ታሪክ እንግዲህ ልስም አካላችሁ ማለት ነው። ብዙን ጥቅም ታገኛላችሁ፣ ብዙ ነገር ማለት ነው። እነሱ ማበረታቷቸው ገብታችሁ ሼር ላይክ ያደረጋችሁ እኛም አበረታቱን ሼር ላይክ ያደረጋችሁልን ማለት ነው። እንግዲህ ዛሬ ያለን የሚያደርጉትን መረጃ ይህን ይመስላል። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ጊዜ ይሆንላችሁ።